ማንም አይደለችም። ይሄ ሀገር የኛ ነው። የስያሜው ጉዳይ ኢንሻላ ስህተት ከሆነና መስተካከል ካለበት ሌላ ጊዜ ሊስተካከል ይችላል። ምድሪቷ ግን የእኛ እንጂ የሌላ የማን አይደለም። በሞራል እንኳን የነሱ እንዲሆን አንፈቅድላቸውም። በሞራል እንኳን ሞራል ባቸው አይችልም። የእኛ ነው። ሎክ ምድሪቱ የማነች? የእኛ ነች፣ የእኛ ነች። ለምንድን ያለው ምድር የአላህና የመሐመድ ነች ስላለ ማለት ነው። በሞራል እንኳን የኛ ነች እንዲሉ አንፈቅድላቸውም። ለዚህ ነው ውጣ ሚል ክርስቲያን ከሆንክ ውጣ ከሰፈር እየተባል ከምትባረረው ለዚህ ነው ሞራል እንዲኖርህ እንኳን አንፈቅድልህም። የኔ ነው የምትልበት ሞራል እንኳን እና ከመሽፈዋለን ነው ሞራልህን እንገለዋለን ነው ይህ አንድ አይደለም የተነገረው። ብዙ ጊዜ ነው የተነገረው። ዲሞራላይዝድ ያደርጉሃል፣ ቅስምህን ይሰብረሃል። ቀጥል። ስለዚህ ከአላህ ህግና ሸሪዓ ውጭ ምን ያማረ አለ ይላል። ምንም የለ። የአላህ ህግ ለሰው ዘር በመላ ምንድነው? ጀስቲስ ነው ፍትህ ነው ድ ነው። ሰዎች ግን ምን ይፈልጋሉ? የጃሂሊያ ጃሂሊያ ወይም የማይማን ፍርድ ማለት ሁሉም ከሸሪዓ ውጭ ያለ ማለት ነው። የአሜሪካ ህግ የኢትዮጵያ ህግ፣ የአውሮፓ ህግ፣ የኤዥያ አለም ላይ ያለው ሁሉ ከእስልምና ሸሪዓ ውጭ ያለው ህግ ሁሉ የምን ህግ ይባላል? በቁርአን ቋንቋ የጣዖታት ህግና የመሀይማን ህግ ተብሎ ነው የሚጠራው። ሰዎችን በትክክል ሊበጃቸው ወደሚችላቸው ነገር ህግና ስርዓትን ደንግጎ መምራት የሚችለው የጌታ አላህ ህግ ብቻ ነው ይሄንን ከአላህ ሸርዕ ያፈነገጠውን የመሀይማንን ህግ አፈ ሑክመል ጃሂሊየት የብጉን እንዴት ይፈልጋሉ? እያለ ነው። ኢስቲፍሃም ኢንካሪይ ነው። አሉታዊ መጠይቅ ነው። በፍጹም ሊሆን አይገባም ነው። ሁላችንም በልባችን የአላህን ሸሪዓ መውደድና ማፍቀር አለብን። የሸሪዓን ባንዲራ ከፍ አድርገው ለማውለብለብ የሚታገሉ ሙጃሂዲኖችን ልንደግፋቸው ይገባል። ትግላችን እስከ መጨረሻ ድረስ ነው። በሚዲያ ማውራት ብቻ ሳይሆን ወርደንም ደግሞ እየሰራንበት ነው። እንደዚህ እንደዚህ እንደዚህ አንልም ምንም ነገር ግን ጊዜው ግን ይመጣል። ወቁ በዛን ሰዓት ላይ ግን ሁላችሁም እራሳችሁን አዘጋጁ። ነፍሶቻችሁን ለአላሁ ስብሓን ታላ ለመሸጥ ተዘጋጁ። እኛ እግሮቻችሁን ወጥተዋል ወጥተዋል። ግን ጊዜው ይመጣል። ተዘጋጁ። እኔ ወጣቱ ይሄን ብቻ ነው። ጊዜ ይመጣል። ተስፋ አትኩረጡ። እናንተ የበላዮች ናችሁ፣ ሙስሊሞች ናችሁ። የአላሁ ስብሓን ታላ ያወርደው ህግጋቶች ይፈጸማል። ሀገራችን ላይ እንደዚህ መጀመር አይቻልም የሚሉ ይሄ ጠዋቂት አገልጋዮችም አፍንጫቸው ይሰበራል። ከዚህ በፊትም ኢማም አሕመድ ረሒማሁላ እንዳሳካው እኛም እናሳካዋለን፣ ወይም ደግሞ በዛ መንገድ እናልፋለን። ተቀምጠንም መሞታችን አልቀረም። ተቀምጠንም ሰላም አይሰጡም። ስለዚህ ወጣቱ እራስን አዘጋጅ፣ አጠንክር፣ እስከዛ በምትችለው ሁላ ተንቀሳቀስ፣ በማንም አጣብቅ። ሁሉም የድርሻውን ይወጣል። እኔ አንድ ተራ ሰው ነኝ፣ አንተም እንደዛው ሁላችንም የድርሻችንም ግን አይቀርም በአላህ ፍቃድ በዱዋ አንረሳሳ ይሄ መዝጊዜ ይመጣል ወላሂ በላይ ሚበት አብሽሩ አብሽር በሉ ያኛው ውስታዝ ምንድን ነው ያለው ሙጃሂዶችን እንደግፋቸው ይሄ ሳይፈላህ ማለት በነገራችን ላይ ጫካ የገባ ልጅ ነው የተቀላቀለ ነው እነዚህ ቦኮሃራም አልሸባብ ምናምን የሚባሉትም ማለት ነው እነሱ ሳፖርት እናደርጋቸው ይሄ የጣውት ህግ ነው እያለ ነው ውስታዙ የሚያስተምረው ይጠጣል ጊዜ ይመጣል እኔ በግልጽ ነው ነገራቸው

የሙስሊሞች ምርኮ ገንዘብ ያደርጋቸው ወሰል ላሁመ ወሰለም ላ ነቢይና መሐመድ ላ

ምንድን ነው እያለ ያለው ተዘጋጁላቸው። ለምን ቢላ እንኳን የላችሁም ለመማት ታዘጋጁት? ተዘጋጁ ተብለናል። ቢላ እንኳን የላችሁም ቢላ፣ ለምን ምን ያደርገው ነው። ተዘጋጁላቸው የተባለው ለማን ነው? በግ ማረጃ ነው። ለበጎች ነው የሚዘጋጀው። ቁርአኑ ላይ ተዘጋጁላቸው ያለው ለበጎች ነው። ቢላ እንኳን የላችሁም። ተዘጋጁላቸው ምን በሉላቸው ተዘጋጁላቸው ሱራ ስምንት ሰልሳን መሰረት በማድረግ ማለት ነው ምን አርጉ ተዘጋጁላቸው ምን የታጀቡ ከፈረስም የምትዋጉበት ማለት ነው ሮምን እንደወረሯት ቱርክን እንደወረሯት ግብፅን እንደወረሯት ቄሳርን እንደወረሯት የተለያዩ ሀገርን ሄደው እንደወረረሩት ተዘጋጁ ክርስቲያኑ እንቅልፋም ነው፣ እንቅልፋም ነው። አብዛኛው ሰልፍ ዲፌንስ አይደለም። እስልምና ያካሄደው ጦርነት አታክ ነው። እያንዳንዱ ራስን የመከላከልና አታክ ይለያያል። ዘሆል ያደረጋቸው መሐመድ ዘጠና ዘጠኝ ፐርሰንት አታክ ነው። ሄዶ ነው የሚወራቸው ቄያቸው። ሄዶ ነው የሚዘርፋቸው ቄያቸው። ሄዶ ነው የሚወራቸው ሊወጉት የመጡትን አይደለም የመከተው፣ ሄዶ ነው የሚወጋቸው። ይመጣል ባላ ታምናለህ፣ በእኔ ነብይነት ታምናለህ፣ ሰላት ትሰግዳለህ፣ ዘካ ታወጣለህ ይላል። ኖ ካልክ ትገደላለህ፣ ትገደላለህ ያው ኮማን ቱ ፋት ፒፕል አንቲል ዴ ላይላ ለላ መሐመድ ረሱሉላ ስታብሊሽ ሰላት ፓይ ዘካት ብሊቭ ኤቭሪንግ ት ፕሮፌት ብሮዝ ትእዛዙ ምንድነው ሰዎችን መዋጋት ስለመዋጋት ምን እስኪሉ ድረስ መሐመድ ያላ መልክተኛ ነው እስኪሉ ድረስ ሰላት እስኪሰግዱ ድረስ ዘካ እስኪከፍሉ ድረስ ያመጣውን ማንኛውንም ነገር እስኪያምኑ ድረስ ይሄን ካደረጉ ምን ይፈጠራል? ሁኤቨር ዳዛት ሂዝ ላይፍ ን ሂዝ ዌልዝ አር ፕሮቴክትድ ላይፉና፣ ህይወቱና ንብረቱ ይጠበቃል። ምን ካለ? ዘካ ከሰጠ ሰላት ከሰገደ መሐመድ ነብይ ነው ካለ አላህ ጌታ ነው ካለ ህይወት ይጠበቃል ይጠበቃል። ካልሆነስ ህይወቷ አይጠበቅም። ለዚህ ነው አርሲል ህይወታቸው አይጠበቅም። ለዚህ ነው አርሲል የሚገደሉት። ስልጤ ላይ ንብረታቸው ደመው፣ ለዚህ ነው ንብረታቸውን አውድመው ያባረሯቸው። ለዚህ ነው ምድር የአላህና የመሐመድ ነች ስላለ ንብረት የኔ ነች ምድር የኔ ነው ስላለ። ምርጥ ሙስሊም ማለት ምን ማለት ነው? ሱራ 3 ና ላይ ክፈተው። ይሄ ስለ ምርጥ ሙስሊሞች የወረደ ክፍል ነው። አንብበ እሺ። ሱራ 3 አያ ቁጥር 110 እንደዚህ ይለናል። ለሰዎች ከተገለጸች ህዝብ ሁሉ በላጭ ሆናችሁ በጽድቅ ነገር ታዛችኋል፣ ከመጥፎም ነገር ታዛላችሁ፣ በአላህም አንድነት ታምናላችሁ የመጽሐፉም ሰዎች ባመኑ ኖሮ ለእነርሱ የተሻለ በሆነ ነበር። ከእነርሱ አማኞች አሉ፣ አብዛኞቻቸው ግን አመፀኞች ናቸው። ክ በፅድቅ የሚያዙ ናቸው። ከሁሉ የበላይ ናቸው። የበላይ ሆነው ታዘዋል። በፅድቅም እንዲያደርጉ እንዲያዙ፣ በፅድቅ የሚያዙት የበላይ ሆነው ምንድን ነው? እሱም ይነግረኛል። ባጭ እስካሁን ባየናቸው አዲሳቶች ሳይ ሙስሊም አንድ ኤደይ ሀያ አንድ ቢ ላይ ሀያ አንድ ሲ ላይ ቡሃሪ ሀያ አምስት ላይ በጽድቅ የሚያዙት ምንድን ነው? ሱራ9ጠ ላይ ሱራ ስምንት ሰላሳ ዘጠኝ ላይ ሱራ ስምንት ስልሳ ላይ እንዴት ነው የሚዘጋጁላቸው? እንዴት ነው በጽድቅ የሚያዙት? ሱራ አራት ዘጠና አራት ላይ